ጠፍቶብኛል አለችኝ። ግን እኔ ወርቅ አላየህም። አሳስራችኝ ነው፣ አወጣችኝ። ታስሬ ነው ወጣሁት እና ፖሊሶቹን መርምሮኝ፣ ምንም እኔ ጋ ያለው ነገር የለም ነፃነሽ ውጭ ብሎኝ አስወጡኝ። ካስወጣችኝ አሁን አንድ ወርና ከግማሽ ሊሆን ነው። ዝም ብላ እንዳትሰሪ ብላለች። አትገቢም፣ አትሄጂም፣ አትሰሪም፣ አትውጪም ብላ በቃ ክፍል ውስጥ ብቻ። ስጠይቃት በቃ ልጅ እና ተቀመጭ ትለኛለች። ዝም ብዬ ዝም ብላ በቃ በመቀመጥ ብቻ ነው ክፍል ውስጥ እሺ ታዲያ ለምን ሌበር ኦፊስ አልደወልሽም? ስምንት መቶ ሰማንያ አራት ደውልኩላት እነሱ ምን መፍትሄ እየሰጡኝ አይደለም፣ እየደወልኩ እኮ ነው በየቀኑ። ምን አሉሽ? ያሉሽን ንገሪኝ። ደውለሽ ስልክ አንስተው ምን አሉሽ? ሌበር ኦፊስ እንጠይቃለን ብላ ያኔ እንጠይቃለን፣ እንሰጥሻለን ከአንድ በቀኑ አንድ ሰጥሻለን አሉኝ። ግን እስካሁን አልሰጠኝም ሰውዬ። ቀን አንድ ዛሬ ቀን ስንት ነው? ዛሬ እኮ ገና ቀን አምስት ነው፣ አባት ነው አምስት ነው፣ አራት አይደለም፣ ዛሬ አምስት ነው አምስት ነው። በአንድ ቀን ይሰጥሻል አሉኝ። ያንካ እንግዲህ እሱ አይሰጥኝም እስካሁን እኮ ገባኝ። ቀን አንድ ተብለሽ ሌበር ቀን አምስት ካልሰጡሽ አራት ቀን ኖርማል ነው። ብትታገሽ አራት ቀን ከሰዎቹ ጋር ለህ ከምትጋቢ ከምትጣይ ከምትካሰሽ አይሻልም? በጸባይ መቀበል። ሌበሮች እየሰጡ አይደለም። ዝም ብሎ አውቆ ነው። እየሰጡኝ አይደለም። አውቆ ነው። ዝም ብሎ እየከለከሉኛለሁ። እንደዛ ከሆነ ኤምባሲ ሂጂ። አውቀው ነው ብለሽ ካሰብሽ ኤምባሲ ለምን አትሄጂም? ኢትዮጵያ ኤምባሲ ኤምባሲ ዛሬ ደወልኩላትና አንድ አንስታ እኛ ዱባይ ውስጥ ነው የምንሰራው ግን እንትን አቡ ዳቢ ጋ ደው ያለች የአቡ ዳቢ ስልክ ቁጥር ደግሞ እኔ የለኝም። እኔ ይሰጥሻለሁ፣ የአቡ ዳቢ ስልክ ቁጥር ጉግል ላይም ገብተሽ ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኢማሬት ብለሽ ብትጽፊ የአቡ ዳቢ ኤምባሲ ስልካቸው ይወጣልሻል። ስለዚህ የአቡ ዳቢ ኤምባሲን ስልክ ሰጥሻለሁ። አቡ ዳቢ ኤምባሲ ትደውይና ሰዎቹ የአንድ ወር ከግማሽ ደመወዝ አልሰጡኝም ሰጥጡኝም ሌበር ኦፊስ ደውዬ በቀን አንድ ይሰጡሻል አናግረናቸዋል፣ ቀን አንድ ይሰጡሻል ብለው ነበር ሌበር ኦፊስ። ዛሬ ቀን አምስት ነው አራት ቀን አለፈው እና እስካሁን አልሰጡኝም ብለሽ ለኤምባሲ ታሳወቂያለሽ። ገባሽ? እሺ እናቴ እስኪ እሞክራለሁ። ካስተካክለኝ ግን እያስተካክለኝም አይደለም፣ እየደወልኩ ፖሊስ ጣቢያ እየሄድኩ፣ ሶስተኛ ጊዜ ነው ፖሊስ ጣቢያ እየሄድኩ ምንም። በቃ ፖሊስ ጣቢያውን ታዩና ኤምባሲ ሂጂ፣ ከፖሊስ ጣቢያ በላይ ኤምባሲው ይረዳሻል። ምግብ ምግብ ስትበያለሽ አው ያን ብቻ ምን በለለ? ያን ብቻ ይጨንቃል። ምንም የለም። አይ ሶስት ሰራተኞች ነን። አሁን አጠገብሽ ሲያወሩ ሰምተናል። እነሱ ሲበሉ አብረሻት ወይም ምግብ ይከለክሉሻል? ሰዎች ምግብም ምግብ ግን በቃ እሷ ግን እንደ ውሻ ነው እያየች እኮ አለች እንጂ እሷ በላሎ አልበላ ምንም የምታውቀው ነገር የለም። በቃ እሷ የምትምለው እጅና ተቀመጪ ብቻ ነው፣ ውስጥ ብቻ ተቀመጪ። ኦኬ፣ ስለዚህ ቤቱ ነፃነት አለ። ከፈለግሽ ብድግ እያልሽ ሶስት ጊዜ ፖሊስ ጣቢያ ደርሰሽ የምትመጪው፣ ቤቱ በጣም ነፃነት አለው። በር አይቆልፉብሽም። ስትወጪ ስትገቢ፣ የት ሄድሽ የት መጣሽ አይሉሽም። ሶስት ጊዜ ፖሊስ ጣቢያ ስትሄጂ አይሉም አይሉም ምክንያቱም እኔ የተቆጠረችም አይደለም እያየችም ስላለ ችግር የለው። እና ብቻ ነእንጃ፣ በጣም ከባድ ነው። እሺ፣ ሶፍዬ እሺ፣ ማሬ ቴንኪ ዩ ደርሶኛል። እሺ እንትን የኤምባሲ ቁጥር ሰጥሻለሁ፣ ኤምባሲ ትደውያለሽ፣ ኤምባሲ ሰዎቹን ያናግራቸዋል። ሌበር ኦፊስ ኦሬዲ ጉዳዩን ካመለከትሽ፣ ሌበር ኦፊስ ኦሬዲ ካወቀው በቃ አደጋ የለውም። ይወትሽ ዋይ ሺ ዶንት ኖክ ደማዳም ፖላይ ምናልሽ እና ስልክ ቁጥሩን ብያዝ መስጠት ትያለሽ ዋይል ሺ ማዳሞ ለምፖላዚ ያጠይቃትም አይዶን ለሷ ትግስት የላትም። እና አረብ ደግሞ ልምምጥና ትግስት ይፈልጋል። እነሱ እንዲህ ችኩል ችኩል ችኩል ሲባልባቸው ደማቸው ነው የሚፈለው። ታውቃላችሁ፣ እኔ ምልሽ ሁለት ያኔ አንድ ወር ከግማሽ ነው እየጠይቦ እየስቀጠበኳት ነበር እኮ ስሪ ብለኛ ልጅ እየሰራት ደግሞ አሁንም ሌላ ነገር ጠፋ አለችኝ። እንዴት ልስራ፣ እንደት ልታገዝ አውቃ እኔ ራሴን እያሳብሬት ነው እኔ ምን ላደርግ ከዚህ በላይ ችግር የለም ማርጋ የኤምባሲ ቁጥር አሁን እሰጥሻለሁ እንዴ እሺ አቡዳቢ ኤምባሲ ትደውያለሽ አሁን ሰዓቱ ተዘግቷል እሺ ነገ ጠዋት ነው እሺ የምትደውይው ይሄ አቡዳቢ እሺ ቁጥር ነው ፕላስ 971 ያንቺ ሀገር ውስጥ ስላለ 02 ብለሽ ያጂ ሀምሳ አምስት ሀምሳ አምስት አንድ መቶ አስራ አንድ አንድ አንድ ሶስት ጊዜ እሺ እናቴ እሺ። እኔ የምልሽ ወርቁ ሲጠፋ ለምን አንቺን ብቻ አብራችሁንም ትሪ የምትበሉት አብራችሁን የምታድሩት ወርቆ የጠፋው የት ነው? ክፍሏ፣ ክፍል ውስጥ ነው ትዋሻለች። ይህም ኖት እያምስለኝ አይደለም፣ ግን የእሷ ክፍል ውስጥ ነች ያኔ እንዳለችው። እሺ፣ እሷ ክፍል ከሆነ የጠፋው እነሱ እሷ ክፍል አይገቡም፣ አንቺ ብቻ ነሽ ማዳመሽ አይገቡም። እሺ፣ ትዋሻለች ብለሽ ያሰብሽው አመት ከሁለት ወር ሁሉ በሰላም ሰርታችሁ አሁን ለምን ትዋሻለች ብለሽ ያሰብሽው? ሌላ የተጣላችሁበት ምክንያት አለ፣ አንቺ እና መዳመሽ እኔ ማሬም ምንም አላውቅም። እኔ ምንም የማውቀው ነገር የለኝም። ያኔ ምን እንዳስበች አላውቅም። ማሬ ተረጋግተሽ መልሽልኝ። እኔ እያልኩሽ ያለውትኝ አመት ከሁለት ወር አብራችሁ ስትሰሩ ስትበሉ ስትጠጡ በሰላም አመት ከሁለት ወር አንድ ቤት ስትኖሩ ምንም የተፈጠረ ነገር ሳይኖር ወርቅ ጠፋ ስትል ለምንድን ነው ሴትዮዋ እየዋሸች ነው ብለሽ ያሰብሽው? ማለት የእውነት ጠፍቶባት ቢሆን ሌላ ቦታ ጠፍቶባት ቢሆን ወይ የሆነ አንዳንዴ ጠፋ ብለው እኮ ቤቱ በደንብ ሲራገፍ ከአልጋ ስር ከድሬሲንግ ቴብል ስር የሆነ ነገር ስር ይገኛል። እና ውሸቷን ነው ብለሽ እንድታስብ ያደረገሽ ምንድን ነው? ያኔ ምናልባት ስራ ብዙ አይደለ ስራ ብዙ የላትም ለዛ ይሁን። ያኔ ይሄን ማሰው ለዛ ይሁን እንጂ እንጂን ሌላ ነገር ያጠፋሁት ነገር የለም። ደግሞ ወርቅም ያኔ አውጥታ ፊት ለፊት ላይ አይቼ አላቅም። ምሳ ያኔ ሰው ለብሶ ፊት ለፊት ያደርጋል አይደል? እሷ ግን ለብሳ አውጥታ ፊት ለፊት አንድ ሙርቅ ቀን አይቼ አላቅም። ያኔ አንድ አመት ምናምን ከየ ተቀመጥ ማለት ነው ባይኛች አላቅም። ሰው ያንን ለብሶ እንትን ጠረጴዛ ላይ ቁጭ አድርጋል፣ ምናምን። ግን እሷ ጋር እንደዛ ነገር የለም። እንዴት ነው ይጠፋል ብዬ የሚያሰው የምችለው? ታዲያ ለዚህ ይሄ ነው ጥያቄ ነው። ያ ግን ሴትዮዋ ውሸቷን ቢሆን ኖሮ ደፍራ ፖሊስ ጋር አትሄድም። ገባሽ? ፖሊስ ጋር ሄዳ እስከ መክሰስ ድረስ አትደርስም። የውሸቷን ቢሆን ለምን ፍርድ ቤት ስትቀርብ በቁርኣን ማየት ትባላለች? ገባሽ? ይማላል። ዝም ብሎ አይደለም። አረቦች ደግሞ በቁርኣን መማል በጣም ነው የሚፈሩት። የሆነ የጸብ ከሌላችሁ የውሸት ፈጥራ ወርቅ ሳይጠፋጠፋኝ ብላ ምናምን ፍርድ ቤት ፖሊስ ጣቢያ ድረስ ታደርሰዋለች ብዬ አላስብም። ግን ባህሪዋን የምታውቂው አንቺ ነሽ። በሰላም ዓመት ከሁለት ወር በጣም ተጠማማ ሴትን። ከዚህም በፊት ሰራተኛ እንደዚህ ተሳቀየኛለች እያሉ ነው ልጆቹ ማለት ነው። ያኔ ብቻ ስራ የላትም። ስራ ከሌላትም ታዲያ ሰው ይሞታል። ኔ ውሰጂ ያለው ሰው የለም። ራሱ ፈልጋ ነው የምትወስደው። ሌላ ችግር ስራ የላትም ማለት ቤት ነው የምትውለው፣ ለማለት ነው አይደለም። ምናልባት ብዙ ስራ የላትም ያኔ። እኔ የምሰራው ያኔ ሌላ ችግር የለባትም። ግራ ስለምገባኝ እኮ ነው እንደዚህ የምለው። ስራ የእኔ የምሰራው ስራ ብዙ የላትም የለችም። ያኔ ብዙ እና ለዛ ነው እኛውም። ማሪ የሰራተኞችን ወሬ አትስሚ፣ እሺ። መዳመች ናት የምታዋጣሽ። እነሱ ሴትዮ እንዴት ነበረች? ለሌላም ሰራተኛ እንዴት ነበረች? ጥሩ ባትሆን አመት ከሁለት ወር ችለሻ ትሰሪ ነበረ። እማኮ እኔ ላይ የደረስኩ ነው እያየውኑ እንጂ የሌላ ሰው ምንም አያገባኝ። ብዙ ያለፈ ነገር ነው፣ ግን ለእኔ ላይ እየደረስኩ አሁን አንድ ወር ከአስራ አምስት አንድ ወር ከአስራ አምስት ቀን ከረ ስራ መቀመጥ ማለት በጣም ይከብዳል። ትበያለሽ፣ ተጠልሽ አትል ደሞዝ ሰችኝ አይደለም። አንዳንድ ቆይ ቆይ አንድ ወር ከአስራ አምስት ቀኑን ቁጭ ያልሽበትን ነው አይደል ደሞዝ እያልሻለሽም እንዳትሰሪ ብላሽ ወር አዎ አንድ ወር ስራ አምስት ቀን ያልሰራሽበትን ቁጭ ያልሽበትን ክፍልሽ እሱን አረግደበ በፊትም ወሩ የሰራሁት ሁለት የሁለት ሳምንት አለ የሁለት ወር ደግሞ እያልሽ ያለሹ ሁለት ሳምንት ስራ ሰርጠሻል። ወር ከአስራ ቀን ክፍልሽ ተቀምጠሻል። የእሱን ነው አደግ ክፍልሽ የተቀመጥሽበትን የአንድ ወር ከአስራ ቀን ነው። እሺ የአመት ደግሞ ዝሽን በሰላም በሰላም ነበር የምትሰጥሽ ሙሉ ራሷ ናት የምትሰጥሽ ወይስ ባባ ነው የሚሰጥሽ ደሞዝሽ? ነው ራሷ የምትሰጠኝ፣ ራሷ ነው የምትሰጠኝ። በሰላም ቆጥራት አስረክብሽ ነበር አመት ሙሉ? አዎ። ኦኬ ጥሩ፣ በቃ ነገ ጠዋት ኤምባሲ ደዊ ና እንትን ንገሪያቸው ያለውን ነገር። ኦኬ፣ ለሌበር ኦፊስ መደወልሽን፣ ለሌበር ኦፊስ ማሳወቅሽን፣ ሌበር ኦፊስ ደግሞ ቀን አንድ ደሞዝሽ ይሰጥሻል እንዳለሽ እና ቀን አንድ አልፎ ዛሬ ቀን አምስት ሆኖ አራት ቀን እንዳሳለፉብሽ እስካሁን እንዳልሰጡሽ ለኤምባሲ ተናገረኝ። እሺ፣ በሰጠውሽ ቁጥር ደውልልሽ። ምንም እንዴት ናቸው ሰላም እንዴት ነው አብረሽ ሰላም ነው እስከምትጨርስ እየጠበቅኩ ነበር። አንቺም ወደ የእምነት ገቢ ነው መሰለኝ በዋሳቢ የላኩልሽ ድጃ አለች አንድ ያስገብተሻት የሆነ ቃል ብላ የምትወጣ ወይኔ አሁን እኮ የጌም ሰዓት ራሱ ላርፍ ነበር። ትንሽ ቁጥ ሰላትን ሰዓቱ ደረሰ። ምን ነበር ጉዳይ ብር ተበልታ ነው? እና ለምን በሰው በኩል ይመጣሉ? ለምንድን ነው ስፔሻል ትሪትመንት አላስገባሉ? ኮመንት ላይ እኮ እድሉን ስታገኝ ትገባለች። ኮመንት ላይ መታ፣ እንደ ማንኛውም ሰው ችግር ላይ ነኝ የገንዘብ አይደለም ብላ ስትጽፍ ሞድሬተሮች ያስገባታል ቀኗ ሲደርስ እንጂ፣ በውስጥ በኩል እኔ በማቃቸው ሰዎች በኩል በዋትሳፕ ተልኮልኝ ምናምን ይሄ ሙስና ማዳላት ይሆናል። ገባ ሌላው ኮመንት እየጻፈ ወረፋ ጠብቆ እየገባ ሌሎች ሰዎች ደግሞ እንደዚህ በዋትሳፕ ደግሞ ሲመጡ ምን ይሆናል? አብርሽና አቢባ አብርሽን ስለምትግባባው በአብርሽ በኩል ስለመጣች ቀድማ ገባች። ከእሷ በፊት መጥተው የሚጽፉ ሰዎች እያሉ አደል አብርሽ? ይሄ እንግዲህ እሷ ብዙ ጊዜ ሞክሬ ነበር፣ ግን አልቻልኩም። ሴትዮዋ ደግሞ ልሰጠኛ አልቻለች። አበሻ ነች። የበላቻት ይቃም አሰራልሻለሁ፣ አይዲ እንትን አሰራልሻለሁ ብላ ማለት ነው እኩልም መታ ኮመንት ላይ ችግር ላይ ነኝ የገንዘብ አይደለም ብላችሁ፣ እንግዲህ ያው እንደዛ አደርስልሻለሁ አልባት ነው። ትምጣና ትጻፍ ትምጣና ነገ ትጻፍና አስገባታለሁኝ። ኮመንት ላይ ሁላችሁ የምትገቡት በማውቃቸው ሰዎች በኩል እየሄዳችሁ በሰው ቅድሚያ መግባት የለም። ትመጣላችሁ ኮመንት ላይ ችግር ላይ ነኝ የገንዘብ አይደለም ብላችሁ ስትጽፉ ሞዴሬተሮች ኢንቫይት ያደርጓችኋል። ኦኬ፣ ሁላችሁም ለኔ እዚህ ጋ እኩል ናችሁ። ኮመንት ላይ መታችሁ ጽፋላችሁ እንባይ ትደረጋላችሁ እንጂ እዚህ ጋ ወረፋ ለኮመንት ላይ እየጻፈ ያለ ሰው እያለ እናንተ በማቃቸው ሰዎች በኩል ስለመጣችሁ ከሌላው ቅድሚያ ተሰጥቷችሁ ምናምን መግባት ይሄ ፌር አይደለም፣ ትክክል አይደለም። ስለዚህ መታችሁ ችግር ላይ ነኝ፣ የገንዘብ አይደለም ብላችሁ ጽፋችሁ ነው የምትገቡት። ልጨፍር አስገብኝ፣ የጭፈራ ቀን ትገባለህ ዳኒ ሳንኪ፣ አሁን የጭፈራ ቀን አይደለም፣ ምን ጨፍራ።